ይሄድና ለልጆቼ ክፉ ይኸው አረገ። በአርባ አምስት ዓመቴ እንደ ያልኩት ሰው ያደለው በአርባ አምስት ዓመቱ ሄሊኮፕተር ሳይሆን የስንት ጀት ባለቤት ይሆን ነበር። እግዚአብሔር ጥሎ አጣለኝም እንጂ ገና ሰው ላይ ጣለ፣ ገና ሰው ላይ ጣለ።

ያ የማንንም አንጉልፋቱ ይዘሽ ወደዚህ ወደዛ አንጉልፋቱ። ምን ነበር የምትለው እናንተ? ምን ነበር አንጉልፋቱ የምትለው? የማንንም ጉፋዬ ስሚ፣ ሰው እዚህ ጋር ምንቅር ምንቅር ምንቅር ሲል ባክግራውንዱ ሌላ ነው። ከየት አመጣው ብሩን ብትይ ወይ ሰርቆ ነው ወይ ሽማግሌ ያስቀምጦ ነው። የኔ እናት፣ ከዛ ሀገር የሚያወጣሽ ከሆነ ውጪ ይሁድሽ። ስቴፕ ባይ ስቴፕ እንትን አለ እኮ ዛሬ ጄኔፈር ምታያት ባግራውንዷ ምን እንደሆነ፣ እያንዳንዱ ሞዴል የምታየው ዛሬ የምታያቸው ሞዴሎች በሙሉ ባግራውንዳቸው ሽማግሌ ነው። ከእነሱ እድሜ የበለጠ ነው። የኔ ናት ሞኝ አትሁኝ። ከራሽ ከኩያሽ ስትጠጊ ብዙ ጣጣ ያ አይ እንግሊዘኛ ሶፍዬ እርጅኝች። ስሚ አንቺ ትልቅ ሴት ነሽ። ከአንቺ ያነሰቸው ሽማግሌ ነው የምታሳድደው። ዛሬ እንኳን አንቻረሽን ከዲ ሀገር የመጣ ነው። ጀርመን ህጻናቶች ሽማግሌ ወይስ ወጣት ወታያቸው? ዳት ደሽት ምንድን ነበር የሚሉት? እናቴ በእንግሊዘኛ እኛ ጋ መኒስ እሽትምት የሚያደርገው ገንዘቡ እሽትምት ዳስጌልት ይላሉ። ምንድን ነው ምንድን ነው በእንግሊዘኛ ምን ነበር የሚባለው? አካውንት ፐርሚት እስቲ ጻፉ። እኔን የሚከተለኝ እኮ ኢትዮጵያ ብቻ ነው። ገንዘቡ ነው እሚ አይደለም። የሆነች አባባል አለች እናንተ በይ፣ አንቺ ሴትዮው መካሪ የለሽም? እጥጭ ፑሽ ፑሽ እናድርጋት። ዲቦራ ሰው ይወድሻል። ጥሩ ሰው ነው። እንኳን ደስ አላችሁ። አንዱ አለም ተፈታላላችሁ። ሀቅ ሀቅ ይወጣል። ስለዚህ እኔ የምላችሁ ምንድን ነው ጋይስ፣ እኔ የምልሽ ምንድን ነው ዲቦዬ፣ ዲቦዬ በእልህ ደግሞ ጥሩ አይደለም።

ዝልኝ በጌታ ባየትና ዲቦድማ ዳይቦድ እናምጣዋ። ከዛ እንገዛለን። አንድ ድሃ ሀብታም ሁኚ ስንላት እየጎተቱ እየጎተቱ እያጣላት እየጎተቱ እንደው ግን አንቺ ሞኝ ነሽ፣ እንደው ጅል ነሽ። ይኸውልሽ ዛሬ አይቆጭሽም፣ የሚቆጭሽ ቀናት ከሀገርሽ ይወጣሹ ዲቦዬ፣ ሰው ቤት ለመቀጠር ሰው ቤት እንዲያልፍልን አንድ መቶ ዶላር እንድናገኝ ነው አይደለ? አንድ ነገር ንገርሽ ቢስማርት የእኔ ቆንጆ አየሽ፣ ያቺ ቤት ያላት ፎቅ ያላት መኪና ያላት፣ አሁን እዚህ ጋር ጉድ ለመስማት ይመስልሻል? ይሄኔ ስንት ሴት በውስጥ በኩል ዳይቦ

ከምጣላ ከመቶ ኢትዮጵያ ሀብታም ጋር ምጣላ ያሸለኛል። ከነጭ ጋር ከምጣለው እዛ አለ ጠበቃ በኤምባሲ በምናም ያደርግና ችግር ይፈጥራል። ይቺ አፋችን ማስፈራራት አትሆንም፣ አትሆንም እሷ ለኛ ነው እና አንቺም ነፍስሽን ምን አልኩኝ? የእኔ ጌታ ምን እህታችንን እስቲ እንደታላቅ ታላቅ ልንከራት። ነገ ብትወድቅ አንድ ነገር ብትሆን የኔ ወንድም የሚደርስ ላት ዳይቦ ነው። አልሰማም ምን እንዳለ ምን እንዳለ አልሰማም። ፋሚዬ እኔ እኮ ላይፍ የገባኝ እኮ ልክ ሰላሳ ሁለት ስሞላ እኮ ነው። ሰላሳ ሰላሳ አመት ስሞላ ገባኝ። ከሀያ ሶስት ጀምሮ እኮ እዚህ ሀገር ውስጥ እኮ ተኛል እስቲላ እኮ እየገባኝም እኮ አይደለም ው እዚህ ቲክቶክ ላይ ተጠጀ እ ሄጄ ሊሆ ሽት ሽት ሽት ማድረግ እኮ በዚህ በኩል አንድ ሄሊኮፕተር በዚህ በኩል አደርግ ነበረ። እኔ መች ገባኝ? ዛሬ የምታያቸው እና ከሌ በሙሉ እና ከሌ በሙሉ ሽማግሌውን እያሽከረከረች ነው። እግዚአብሔር ከወጣት የምታገኙ አንድና አንድ ነገር እየሆን ና አይ ላቭ ዩ ሌላ ምንም ነገር የለም። ባንኩ ከኔው የተሻለ አይደለም። ሰው እያጠራቀመው ገንዘብ የሰራ እናቴ የሸሚዎቹ ጋር ነው ብር ያለው እግዚአብሔር ምስክሬ ነው። አንቺ ምታገበ ዲቦራ ምትን ሰውዬ ጋራ ያ ሳያቅ እንግዲህ ሳይጨብጥ ሳይዳሰስ መሳል እንዴት ካደረገ አንችን ይዞ ወይ ጎጃም ያለው ጸበል፣ የት መውጣ ያለበት የሞጣ ሀገር ሄደን ጸበል እንወስድሻለን። እንደዚህ አድርገን ይዘን ወደ ጸበል አስራ ይዘን ወደ ጸበል አስራ ስድስት